በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም ስምንት በዚች ቀን የነቢያት አለቃ ነቢዩ ቅዱስ ሙሴ እረፍቱ ነው። የበራክዮ ልጅ ካህንና ነቢይ የሆነ ቅዱስ ዘካርያስ በሰማዕትነት አረፈ። የከበረ ዲማዲዮስ በሰማዕትነት አረፈ። የካህኑ ቅዱስ አሮን በትሩ ለምልማ የተገኘችበት ነው። ቅዱስ ሙሴ ሊቀ ነቢያት መስከረም ስምንት። በዚች ቀን የእግዚአብሔር ሰው የሆነ የዋህ ቅን፣ ጻድቅ የነቢያት አለቃ የሙሴ እረፍቱ ነው። ይህ ነቢይ ነፍሱን ስለ እሳቸው አሳልፎ እስከ መስጠት ከእግዚአብሔር መንገዶች ጋር የደከመ ነው። እርሱም በግብፅ አገር በኤርትራ ባሕርም ድንቆች ተአምራትን ያደረገ ነው። ይህም ስለ ፈርዖን ትእዛዝ ወላጆቹ በግብፅ ወንዝ ውስጥ በጣሉት ጊዜ አውጥታ ላሳደገችው ለፈርዖን ልጅ ለተርሙት ልጇ መባልን አልወደደም። እርሱ ፈርዖን የዕብራውያንን ወንዶች ልጆች ይገድሏቸው ዘንድ አዞ ነበርና፣ ባገኘችውም ጊዜ ለእርሷ ልጅ ሊሆናት ወስዳ በመልካም አስተዳደግ አሳደገችው። አርባ ዓመትም በሆነው ጊዜ አንዱን ዕብራዊ የግብፅ ሰው የሆነ ሲያጠቃው አየ። ለዕብራዊውም ተቀብሎ ግብፃውያኑን ገደለው። በማግስቱም ደግሞ ሁለት ዕብራውያን እርስ በርሳቸው ሲጣሉ አያቸው። ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ወደደ። አንዱ አመፀኛም ትላንት ግብፃዊውን እንደ ገደልከው ተገድለኝ ትሻልህን አለው። ስለዚህም ነገር ሙሴ ፈርቶ ወደ ምድያም አገር ሸሸ። በዚያም ሚስት አግብቶ ሁለት ልጆችን ወለደ። በዚያም አርባ ዓመት ኖረ። በጳጦስ ቆጥቋጥ ውስጥም እሳት እየነደደ ራእይን አየ። አይቶ ሊረዳ በቀረበ ጊዜ ጳጦስ የተባለ ቆጥቋጦ ውስጥ እግዚአብሔር ተናገረው። ወደ ግብፅ አገርም ሄዶ የእስራኤልን ልጆች በዚያ እንዲያወጣቸው አዘዘው። ከዚያ በኋላ እግዚአብሔር በሙሴ እጅ በግብፃውያን ላይ አስር መቅሰፍቶችን አመጣ። መጀመሪያው የወንዙን ውሃ ደም ማድረግ፣ የመጨረሻው የግብፃውያንን የበኩር ልጅ መግደል። ከዚያም በኋላ ህዝቡን ከግብፅ አገር አወጣቸው። የኤርትራንም ባሕር ከፍሎ በውስጡ አሳለፋቸው። የባሕሩንም ውሃ በጠላቶቻቸው በፈርዖንና በሰራዊቱ ላይ ገልብጦ አሰጠማቸው። ከዚህ በኋላ በምድረ በዳ ውስጥ አርባ ዓመት ሙሉ መና አወረደላቸው። ውሃንም ከአለት ላይ አፈለቀላቸው። ይህን ሁሉ በጎ ሥራ በዚህ በደግ ነቢይ ሙሴ እጅ እግዚአብሔር አደረገላቸው። እነርሱ ግን ይዘልፉት ነበረ። ብዙ ጊዜም በድንጋይ ሊወግሩት ሽተው ነበረ። እርሱ ግን በእነርሱ ላይ ልቡን አስፍቶ በመታገስ ስለ እርሳቸው ወደ እግዚአብሔር ይማልዳል። እነርሱም አብዝቶ ከመውደዱ የተነሳ እግዚአብሔርን፣ አቤቱ የዚህን ሕዝብ በደሉን ይቅር ካላልክ ከሕይወት መጽሐፍ ሰርዘኝ አለው። ሰው ከወዳጁ ጋር እንደሚነጋገር አምስት መቶ ሰባ ቃላትን ከእግዚአብሔር ጋር እንደተነጋገረ መጽሐፍ ምስክር ሆነ። የእስራኤል ልጆችም በሚያዩት ጊዜ እንዳይመቱ ፊቱን እስከሸፈነ ድረስ በእግዚአብሔር በጌትነቱ ብርሃን ፊቱ በራ። መቶ ሃያ ዓመት የሆነ ዕድሜውም በተፈጸመለት ጊዜ ለአገልጋዩ ለነዌ ልጅ ለኢያሱ ሕዝቡን እርሱ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 ለእስራኤል ሊገልጥላቸው በወደደ ጊዜ ሐዋርያው ይሁዳ በጻፈው መጽሐፍ እንደ መሰከረ የመላእክት አለቃ ሚካኤል ገሰጸው፣ ከዚያም ሥራ ከለከለው። የእስራኤል ልጆችም አርባ ቀን አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ሙሴ ጸሎት ይማረን። አሚን። ቅዱስ ዘካርያስ ካህን ወነቢይ በዚች ቀን የበራክዩ ልጅ ካህንና ነቢይ የሆነ የከበረ ዘካርያስ በንጉሥ ሄሮድስ እጅ በሰማዕትነት አረፈ። ይህም ካህን ስለ ልጁ ዮሐንስ መወለድ የመላእክት አለቃ ገብርኤል በነገረው ጊዜ ነገሩን አምኖ አልተቀበለም ስለዚህም ሕፃን ውስጥ ይወለድ ዲዳ ትሆናለህ አለው በተወለደም ጊዜ አንደበቱ ተፈትቶ እግዚአብሔርን አመሰገነው የልጁንም ስም ዮሐንስ ብሎ ጻፈ እርሱና ሚስቱ በእግዚአብሔር ሕግ ያለነቀፋ የጸኑ ደጋጎች እንደሆኑ የከበረ ወንጌል ስለዚህ ምስክር ሆኗል ክብር ይግባውና ጌታችን ክርስቶስን በተወለደ ጊዜ ሊገድሉት የጥበብ ሰዎች መጡ። ሄሮድስም ስለ መንግሥቱ ፈራ ደነገጠም። ስለዚህም ጭፍሮቹ ልኮ በይሁዳ አገር የቤተልሔምና የገሊላን ሁሉንም ሕፃናት ዕድሜያቸው ሁለት ዓመት የሚሆናቸውን ከዚያም የሚያንሱትን ገደላቸው። ሰነፍ የሆነ ሄሮድስ ክርስቶስን ከሕፃናት ጋር እንደሚገድለው አስቦ ነበርና። ከዚያ በኋላ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾለት ስላዘዘው ጌታችን ሕፃኑንና እናቱን እመቤታችንን ድንግል ማርያምን ይዞ ወደ ግብፅ አገር መጡ። ኤልሳቤጥ ግን ሕፃኗን ዮሐንስን ይዛ ወደ ዱር ወጣች፣ ወደ ሲና በርሃም ሸሸች። በዚያም ሕፃኗን እያሳደገች ሰባት ዓመት ኖረች። ከዚህም በኋላ እርሷ አረፈች። ሕፃኑም በመምህርነት ለእስራኤል እስከሚገለጥ ጊዜ ድረስ በበረሃ ውስጥ ብቻውን ኖረ። ሕፃናትንም ከገድላቸው ከገደላቸውም በኋላ ዮሐንስ ክርስቶስ እንደሆነ ሄሮድስ አሰበ፣ ተጠራጠረ። ከአባቱ ከዘካርያስ ዘንድ ሕፃኑን ይሹ ዘንድ ወታደሮቹን ላከ። ዘካርያስም ሕፃኑ ያለበትን ወይም እናቱ ያለችበትን እኔ አላውቅም አለ። ሄሮድስም ልጅህን ካላመጣህ እኔ እገርልሃለሁ አለው። ዘካርያስም ከእርሱ ዛቻ የተነሳ አልፈራም። ወታደሮቹንም አዞ በቤተ መቅደሱና በመሰዊያው መካከል ገደሉት። ክብር ይግባውና እግዚአብሔርም ሥጋውን ሰወረ። ደሙ ግን እንደ ደንጊያ ሆነች። ካህናቱና ሕዝቡ እንደ ልማዳቸው ለጸሎት በመጡ ጊዜ ከካህናት አንዱ ወደ ቤተ መቅደስ ውስጥ ገባ። የረጋ ደምን አገኘ። በመሰዊያውም ከመሰጠንቅያውም እንዲህ የሚል ቃል ሰማ። እነሆ የበራክዮ ልጅ ዘካርያስ ተገደለ፣ የሚበቀልም እስኪመጣ ደሙ ስትጮህ ትኖራለች። እንዲህ የሚልም አለ ከአስራ ሁለቱ ደቂቀ ነቢያት የሆነ የበራክዮ ልጅ ዘካርያስ ይህ አይደለም። ያ አልተገደለም፣ በእድሜው ኩረት በሚባል አገር ሞተ እንጂ። ስጋውም በዚያ አለ ጥፋት ተገኝቶ ቤተ ክርስቲያን ተሰርተውልታል። የዚህ የዘካርያስ ግን ሥጋው አልተገኘም። ስለመገደሉ የደሙ ድምፅ ምስክር ሆነ ነሆነ እንጂ ደግሞ እንዲህ ተባለ። ሄሮድስ ሕፃናት በገደላቸው ጊዜ ከአይሁድ አንድ ሰው መጥቶ የእግዚአብሔር መልአክ ተወልዳለህ ብሎ ነግሮት ለዘካርያስ ልጅ ተወልዶለታል። ምናልባት እርሱ ክርስቶስን ይሆን አለው። ስለዚህ ሄሮድስ ሕፃኑን ዮሐንስ ይገድሉት ዘንድ ወታደሮቹን ላከ። ዘካርያስም ወታደሮቹን እንዲህ አላቸው፣ ሕፃኑን እኔ ወደ ሌላ ቦታ ወስጀዋለሁ፣ ከእኔ ጋር መጠታችሁ ራሳችሁ ከዚያ ቦታ ውሰዱት። ወደ ቤተ መቅደስም እስከ አስገባቸው ድረስ ወታደሮቹ አብረውት መጡ። እርሱም ሕፃኑን ልጁን በመሠዊያው ጠርዝ ላይ አኑሮ ጸለየበት። ይህም የልጁ መወለድ የእግዚአብሔር መልአክ ለእርሱ የነገረበት ነው። ያን ጊዜ የእግዚአብሔር መልአክ ሕፃኑን ዚፍታ ወደሚባል በረሃ ነጥቆ ወሰደው። ሕፃኑንም ባላገኙት ጊዜ አባቱን ዘካርያስን ገደሉት። ስለዚህም ጌታችን አይሁድን በቤተ መቅደስ መካከል የገደላችሁት የዘካርያስ ደም በላያችሁ ይደርሳል አላቸው። ለመገደሉ ምክንያት አይሁድ ናቸውና እንዲህ አለ። የካይኑ ዘካርያስ ረዴት በረከት በሁላችንም ላይ ይደርብን፣ በጸሎቱ ይማረን አሜን። ይማረን። ቅዱስ ዲማዲዎስ። በዚች ቀን የከበረ ዲማዲዎስ ከግብፅ ደቡብ ደንጡ ከሚባል አውራጃ ደርሰባ ከሚሏት ከተማ በሰማይትነት አረፈ። እርሱ ሁልጊዜ ወደ ቤተ ክርስቲያን ይገሰግሳል። ድኆችንና በሽተኞችን መጎብኘትንም ይወዳል። ብርሃናዊ ሰውም ተገልጦለት ሂዶ የሰማዕትነት አክሊልን እንደሚቀበል አዘዘው፣ ሰማያዊ የሆነ ቃል ኪዳንንም ገባለት። በዚህም እጅግ ደስ አለው። አባቱና እናቱም ትቶ ከሐረጉ ወጣ። ስለ ከበረ ስሙ በሚቀበለው መከራ ውስጥ እርዳታ እንዲሰጠው እንዲያጽናናው ወደ እግዚአብሔር ጸለየ። ወደ ሀገር አትሪብ ሂዶ በመኮንኑ ፊት ክብር ይግባውና በጌታችን ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃይቶ የእስክንድሪያ አገረገዥ ወደሆነ ወደ ሉያኖስ ሰደደው። በመርከብም ውስጥ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። በብዙ ደስታም አረጋግቶትና አጽናንቶ ቃል ኪዳንን ሰጠው። ልቦናውም ፈጽሞ እጅግ ደስ አላት። መኮንኑ ሉኪያኖስም በጽኑ ስቃይ አሰቃይቶ ራሱን በሰይፍ ቆረጠ። የሰማያትነት አክሊልንም በመንግሥተ ሰማያት ተቀበለ። የሀገሩ ሰዎችን መጥተው ስጋውን ወሰዱ፣ ታላቅ ክብርንም አከበሩት። ከስጋውም ታላላቅ የሆኑ ድንቆች ተአምራቶች ተገለጡ። ረዴት በረከቱ በሁላችንም ላይ ይደርብን፣ በጸሎቱ ይማረን። አሜን ይማረን። ቅዱስ አሮን ካህን። በዚህች ቀን የካህኑ አሮን በትሩ ለምልማ የተገኘችበት ነው። በቤተ ክርስቲያን ትውፊት መሰረት የቅዱሱ ካህን የአሮን በትር ሳይተክሏትና ውሃ ሳያጠጧት ለምልማ አብባ አፍርታ የተገኘችው በዚህ ቀን ነው። ዳታን፣ አቤሮንና ቆሬ ከተከታዮቻቸው ጋር በፈጠሩት ሁከት ምድር ተከፍታ ከዋጥቻቸው በኋላ እግዚአብሔር የ12ቱን ነገደ እስራኤል በትር ሰብስቦ ሲጸልይበት እንዲያድር ሙሴን አዞት እንዲህ ሆነ። በነጋ ጊዜ ይህች ደረቅ የነበረች በትር አሮን 12 ፍሬ ለውዝ ገውዝ በኩር ሎሚ አፍርታ ተገኘች። ዘሁልቁ 17 1 11። ለጊዜው ክህነት ከቤተ አሮን እንዳይወጣ ምልክት ሁናለች። ለፍጻሜው ግን ምሳሌነቷ ለድንግል ማርያም ነው። እመብርሃን የወንድ ዘር ምክንያት ሳይሆናት አምላክን ወልዳ ተገኝታለችና። ጸናጽል ዘውስተ ልብሱ ለአሮን ካህን ወአዲ በትረ እንተ ሰረጸት ወጸገየት ወፈረየት እንዳለ አባ ሕርያቆስ በውዳሴ ማርያም። መስከረም ስምንት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ሙሴ ሊቀ ነቢያት፣ ቅዱስ ዘካርያስ ካህን ጻድቅ ነቢይ ቅዱስ አሮን ካህን ቅዱስ ዲማዲዮስ ሰማዕት ወርሃዊ በዓላት ቅዱስ ማቴያስ ሐዋርያ ከ12ቱ ሐዋርያት ኪሩቤል አርባዕቱ እንስሳ አባ ብሶይ አቡነ ኪሮስ አባ ሳሙኤል ዘደብረ ቀልሞን ለእግዚአብሔር ምስጋና ይሁን እኛንም በቅዱሳኑ ጸሎት ይማረን